አሜሪካዊ የአየር ኃይል መኮንን ናቸው። ከባለፈው ነሐሴ አጋማሽ ጀምሮ ደግሞ ዋና መቀመጫውን ጅቡቲ ባደረገው የአፍሪካ ወታደራዊ ኮማንድ አፍሪኮም ዋና አዛዥ እንደሆኑ ፕሬዚዳንት ትራምፕ ለሴኔት አቅርበው አስሹመዋቸዋል። ጄኔራሉ ሰሞኑን አዲስ አበባ ነበሩ። ብልጽግና የተለየ ትርጉም እንዲያዝለት አሜሪካ በባትሪ የምትፈልገው እንደሆነም ለማሳየት እየጣረ ነው በጄኔራሉ ጉብኝት። ከዚህ አለፍ ብሎም ጄኔራሉ ቀይ ባህርን እንድንቆጣጠረው ፈልገዋል እያለ እሳቸውን ምስክር ሲጠራ ታይቷል። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሪቢዮ ደውለው አካባቢውን ማተራመስህን ተው፣ ባህር አማረኝ ብለህ ምስራቅ አፍሪካን አትረብሽ ሲሏቸው በፊ ፌስቡክ ጽፈው የማያውቁት ጠቅላይ ሚኒስትሩም ከአሜሪካው ጀኔራል ጋር መገናኘታቸውን በፌስቡክ እወቁልኝ ብለዋል። በነ ኢቲቪ አዘግበዋል። ከዚያ በኋላም አሜሪካ ከብልጽግና መከላከያ ጋር በቅርበትና በትብብር የምትሰራ ተደርጋ እንድትሳል እየተደከመ ነው። ሰውን በቢላ ከሚያርደው በራሱ አገር ህዝብ ላይ የጦር ወንጀልና ጄኖሳይድ ፈጽሟል ተብሎ ከሚነገርለት የብርሃኑ ጁላ መከላከያ ጋር ሲሰሩ የሚያምርባቸው እንደ ሻቢያ ያሉ የጎሬላ ታጣቂዎች እንጂ እንደ አሜሪካ ያሉ ዘመናዊ መከላከያዎች ናቸው እንዴ? የሚለውን ጥያቄ ስናሰላስልም ወደ አስደናቂው ነገር ይወስድናል። የብልጽግና ገዥዎች እነ ብርሃኑ ጁላ በአማርኛ የዋሹትን ለማስተባበል ጄኔራል አንደርሰን በዩቲዩብ ተከስተው ነበር። በሚዲያ አመጣጣቸው የሰው ስትፈልጉ የራሳችሁንም እንዳታጡ በሚመስል ሁኔታ አልያም መጀመሪያ የሰው ግዛት ከመፈለጋችሁ በፊት ሻቢያ የወረረባችሁን መሬትና ህዝብ ነጻ አውጡት በሚል ድምፀት ይመስላል ከኢትዮጵያ ተቆርሶ ወደ ኤርትራ የተካለለን ግዛት የሚያሳይ ካርታ ከኋላቸው አስቀምጠው መግለጫ ቢሰጡም አንድ ሰዓት ባልሞላ ጊዜ ውስጥ ቪዲዮን ያሰራጨው የአሜሪካ ኤምባሲ መግለጫውን አስወግዶታል። ኢትዮፎረም ግን ያንን የጀኔራሉን ንግግር ሙሉውን አስቀርቶታል። የአሜሪካው መኮንን በረቀቀና በአጠር አገላለጽ የተከላከሉት የብልጽግና ፕሮፓጋንዳ ምንድን ነው የሚለውንም ጉዳይ ይህንኑ የአሜሪካ ኤምባሲ ያስወገደውን ቪዲዮ ዋቢ አድርገን እንመለከተዋለን። የኢትዮጵያ መከላከያ ሚኒስቴር ዘመናዊ እንዲሆን በትጥቅና በአስተዳደርም እንዲደራጅ ለማድረግ በተደረጉ ጉዞዎች ሁሉ የአሜሪካ ትብብር በጉልህ ይነሳል። በደርግ ዘመን ሙሉ በሙሉ በብልጽግና ዘመን ደግሞ ባለፉት አምስት ዓመታት ግን ይህ አልሆነም። ምክንያት አለው። ሰሞኑንስ የብርሃኑ ጁላ ቢሮ መዋሸትን ለምን ፈለገ? ከንግግሩ ጀርባ ያለው እውነተኛ ነገር ምንድን ነው? በእርግጥ በብልጽግናው መከላከያ ላይ ማዕቀብ አከታትላ ጣለችው እንዳይመጡብኝ እንዳይረግጡኝ ብላ የብልጽግናን ጀነራሎች ያገደችው አሜሪካ የብልጽግና ጦር ጋር ልትሰራ የምትችልበት ህጋዊ መስመር አላትን ብርሃኑ ጁላ አበባው ታደሰ ወይም ሌላ የብልጽግና ጄኔራል አሜሪካ ሲሄድ የማይታይበት ምክንያት ምንድን ነው በትክክል ጄኔራሉ አዲስ አበባ የሄዱትስ ለምን ነበር በቀጣይስ የአሜሪካና የብልጽግና መከላከያዎች ሊተባበሩ ይችላሉን በ2014 ዓ ም የብልጽግናን ስልጣን ለመታደግ ሲሉ ኃይል ሊጠቀሙ እንደሚችሉ ሲናገሩ የነበሩት አሜሪካዊ ጄኔራል የት ደረሱ የኢትዮጵያና የአሜሪካ ጦሮች ላለፉት ሰባት ዓመታት እንዴት ያለ ግንኙነት ነበራቸው? በዚያ የመደመር የመንጋነት ሰሞናት ኢትዮጵያን ለአሜሪካ ገላልጦ የሰጠው ብልጽግና በኋላ ላይ አልፈልግህም ሲባል በአዲስ አበባ የገባው ኤፍቢአይ የት ገባ? እነዚህን ጥያቄዎች በማብራራት ደቂቃዎችን እንቆያለን። እኒህ ጀኔራል ዊልያም ዌስትሞርላንድ ይባላሉ። ከ1968 እስከ 1972 የአሜሪካ መከላከያ ኤታማዦር ሹም ነበሩ። በዚህ በምስሉ ላይ የሚታዩትም ያኔ ኤታማዦር ሹም በነበሩ ጊዜ እንደ አውሮፓውያን አቆጣጠር በ1971 ኢትዮጵያን ሲጎበኙና ቀዳማዊ ኃይለሥላሴን ሲያነጋግሩ ነው። ጄኔራሉ ኢትዮጵያን የጎበኙ የመጨረሻው የአሜሪካ ጠቅላይ ኤታማዦር ሹም ይሁኑ እንጂ የመጀመሪያው አልነበሩም። ከእሳቸው በፊት ማክስዌል ታይለር በ1958 እንደ ኤሮፓ አቆጣጠር ወደ ኢትዮጵያ ተጉዘው ፈሩን ቀደውታል። ሁለቱ ኤታማዦር ሹሞች ወደ ኢትዮጵያ የመመላለሳቸው ምክንያት አገሪቱ በነበራት ተደማጭነት፣ እንዲሁም ለጋራ ሰላም መጠበቅ ኮሌክቲቭ ሴኪሪቲ የነበራት ቀናይነት ነው። በዚህም ምክንያት አሜሪካ የኢትዮጵያ መከላከያ እንዲቋቋም ብቻ ሳይሆን በወቅቱ የኢትዮጵያ ግዛት በሆነው አስመራ ውስጥ ቀጣኛው ጦር ሰፈር የተባለ ቤዝ እስከ መክፈት ደርሰው ነበር። ቀዳማዊ ኃይለ ሥላሴ ከጣሊያን መባረር በኋላ ወዳጅ ያደረጓቸው እንግሊዞች ፀባያቸው እየተቀየረባቸው ሲመጣና አለመታመናቸው ሲበዛ ከአሜሪካኖች ጋር ወዳጅነት መፍጠራቸውን የሚያትተው ዘ ኢትዮጵያን አርሜ የተሰኘው የፋንታሁን አየለ ጥናታዊ መጽሐፍ አዲስ አበባና ዋሽንግተን እንደ አውሮፓውያን አቆጣጠር ግንቦት 22 1953 ኢትዮጵያን አሜሪካን ሙቹዋል ዲፌንስ አሲስታንስ አግሪመንት በሚል የጋራ ወታደራዊ የስምምነት ውል ማሰራቸውን ይጠቅሳል። ውሉ ለ25 ዓመታት የሚቆይ ሲሆን አሜሪካ በመካከለኛው ምስራቅና በሩቅ ምስራቅ ለሚኖራት ወታደራዊ ዘመቻ ቃኘው ሻለቃን በአስመራ ትከፍት ዘንድ ኢትዮጵያ ልትፈቅድ፣ ኢትዮጵያም ከአሜሪካ ወታደራዊ ድጋፍ እንድታገኝ የሚያደርግ ነበር። በዚህም ገና በመጀመሪያዎቹ ሶስት ዓመታት ሶስት ክፍለ ጦሮች 16,832 ኢትዮጵያዊ ወታደሮችን አሰልጥናለች። ሰራዊቱ የህክምና የምህንድስና፣ የብረት ለበስ፣ የመድፍና የአየር መቃወሚያ ክፍሎች እንዲኖሩት ከማድረግ ባለፈ አንደኛው ክፍለ ጦር አዲስ አበባ ሁለተኛውና ሶስተኛው ደግሞ አስመራና ሀረር እንዲሰፍሩ ሲደረግ የአሜሪካ መኮንኖች በማደራጀቱ በኩል እውቀትና ገንዘብ አፍስሰዋል። በህንድ መንግስት ድጋፍ የተቋቋመው የሀረር ጦር አካዳሚ መሰልጠኛ መሳሪያዎችንና ተተኳሾችን ያቀረበችለት አሜሪካ ነች። የጄኔራል ዌስት ሞርላንድ የአዲስ አበባ ጉዞም ሆነ የሌላኛው ጠቅላይ ታማዦር ሹም ማክስዌል የኢትዮጵያ ጉዞ እንዲህ ያሉ ወታደራዊ ትብብሮችን በማጠናከር ላይ የተመሰረተ ነበር። እነ ብርሃኑ ጁላ ኢትዮጵያውያንን በገጀራም በጠመንጃም የሚገድሉበትን መስሪያ ቤት አሜሪካ እንዲህ ባለ መልኩ ያቋቋመችውም ነው። የቀዳማዊ ኃይለስላሴን መንግስት ገልብጦና ንጉሱን ገድሎ 60 ሚኒስትሮችን የረሸነው የደርግ መንግስት ግን ከአሜሪካ ጋር የተቆራረጠው ብዙም ሳይቆይ ነበር። በተለይም የቀድሞ ባለስልጣናትን ከጨፈጨፈ በኋላ የአሜሪካ ኮንግረስ ደርግ የሰብአዊ መብትን የሚጥስ ነውና ወደ ኢትዮጵያ ምንም አይነት የጦር መሳሪያና ወታደራዊ ድጋፍ እንዳይሄድ ሲል ወሰነ። በመቀጠልም የጂሚ ካርተር አስተዳደር በእርዳታና በዱቤ ሽያጭ ለኢትዮጵያ እንዲሰጥ በንጉሱ ዘመን የተፈረመው የጦር መሳሪያ ውል ውድቅ ሊሆን ይገባል ሲል ውሳኔ አሳለፈ። በዚህ የተቆጣው ደርግም በአስመራ የነበረውን የቃኘው ሻለቃን ግንቦት 2969 ዓ ም ሙሉ በሙሉ ዘጋውና የአሜሪካን ጦር አስወጣ ከዚያ ጊዜ ጀምሮም ደርግና አሜሪካ ተቆራረጡ በአሜሪካ መሳሪያ እውቀትና ባለሙያ የተደራጀው የኢትዮጵያ መከላከያ ሚኒስቴርም ፊቱን ወደ ምሥራቅ አዙሮ ሶቪየት ኅብረት ላይ ጥገኛ ሆነ የአሜሪካና የኢትዮጵያ ወታደራዊ ትብብር እንደገና የሚመጣው ከ15 ዓመታት በኋላ በ1980ዎቹ ነው ኢህአዲግ ወደ ስልጣን እንደመጣ አሜሪካ ወታደሩን በማዘመን የጸጥታ ተቋማት ግንባታና የድንበር ጥበቃን በማጎልበት ረገድ ድጋፍ የማድረግ አዝማሚያ እንደነበራት የሚያትቱ ሰነዶች፣ የረባ አበርክቶ ግን አልነበራትም ይላሉ። አሜሪካ ኢትዮጵያን ወታደራዊ ጠቀሜታ ያላት ሀገር አድርጋ መመልከት የጀመረችው ከ911 ጥቃት በኋላ ነው ሲሉ ያክላሉ። በተለይም በሶማሊያ የተፈጠሩ የሽብር ኃይሎችን በመዋጋት ረገድ የኢትዮጵያ መከላከያ ጦር የቀጣናው ቁልፍ ኃይል መሆኑን የተገነዘበችው አሜሪካ ወደ ወታደራዊ ትብብሯ ተመለሰች። ለዚህም ይህንን በምስሉ ላይ የሚታየውን ወታደራዊ ስምምነት በኢትዮጵያ አቆጣጠር የካቲት 2994 ዓ ም አሜሪካና ኢትዮጵያ ተፈራረሙ። ከዚያ በኋላ በቀጠለው የሁለቱ ሀገራት ወታደራዊ ግንኙነት በስልጠና በትጥቅና በመረጃ መደጋገፉ ቀጠለ። አሜሪካም እንደ አህመድ ጎዳኔ ያሉ የአልሸባብ መሪዎችን እስከ መግደል ያደረሳትን የድሮንና የአየር ኃይል ቤዝ በአርባ ምንጭ ከተማ መክፈት ቻለች። የአሜሪካ መከላከያ አስክሬኑ በሞቃዲሾ ጎዳናዎች ላይ እስኪጎተት ድረስ የተዋረደበትን የሶማሊያ ጦርነትም የኢትዮጵያ መከላከያ ሰራዊት ገብቶ ሲቆጣጠረውና እንደ ዩአይሲ ያሉ ኃይሎችን ሲያሸንፍ የአሜሪካ ድጋፍ ትብብርና እምነት አደገ ለዚያም ይመስላል ባራክ ኦባማ ኢትዮጵያን በጎበኙበት ወቅት በሁለቱ መንግስታት ዘመን በኢትዮጵያ ግዛት ውስጥ ወታደራዊ ጦር ሰፈር የገነባችው አሜሪካ ይህ ድል የተሰጣት ብዙ ሰጥታ ነው ከስልጠና ጀምሮ ወታደራዊ ቁሳቁስና ትጥቅ ማቅረብም አልተቋረጠም በነገራችን ላይ ብልጽግና በትግራይ ክልል ሲዋጋ በዚህ በምስሉ ላይ በሚታዩት ኮልኔል ተፈራ እያሌው በተባሉ አብራሪ ያሰማራውና በሰኔ 2013 ተመትቶ የወደቀው ሲ 130 ኢ ሄርኩለስ የተባለው አውሮፕላን አሜሪካ በአርባ ምንጭ በነበረችበት ወቅት ስትጠቀምበት የነበረውና በኋላ ላይ ለመከላከያ ሰጥታው የሄደች ወታደራዊ የትራንስፖርት አውሮፕላን ነው። ሆኖም በዚያ በትግራይ ውጊያ ያሳፈራቸውን ወታደሮችና አብራሪውን ከነረዳቶቹ እንደያዘ ግጀት በተባለ ቦታ ተመቶ ዶጋመድ ሆኗል። ከባራክ ኦባማ የኢትዮጵያ ጉብኝት ሶስት ዓመታት ቆይታ በኋላ ወደ ሥልጣን የመጣው የዐቢይ አህመድ አገዛዝ በመጀመሪያዎቹ ዓመታት አሜሪካን ምን ልሁንልሽ የሚልበት ወቅት ነበርና ደግሞም የልማታዊ መንግስት ርዕዮተ ዓለም የሚከተለው መንግስት ቴሌንም ባንክንም አላሸጥ ብሎናል ተላላኪም ሊሆንልን አልቻለም ብለው የኢህአዴግን መወገድ ይወዱት ነበርና አሜሪካኖች ወለል ያለበር ያገኙበት ነበር። ለአሜሪካ እሰልል ነበር የሚሉት አብይ አህመድ ጠቅላይ ሚኒስትር በሆኑ ገና ወር ሳይሞላቸው በስቴት ዲፓርትመንት የአፍሪካ ጉዳዮች ኃላፊ ሚኒስትር የነበሩትን ዶናልድ ያማሞቶን በጽህፈት ቤታቸው አገኙ። ያማሞቶ ጠቅላይ ሚኒስትር አብይን ለመጀመሪያ ጊዜ ሲያገኙ የነበረውን ሁኔታ ዘ አብይ ፕሮጀክት ጋድ ፓወር ዎር ኢን ዘ ኒው ኢትዮጵያ በሚለው መጽሐፉ ቶም ጋርድነር እንዲህ ይተርከዋል። አብይ ቢሮ ስገባ ለእኔና ለአምባሳደር ማይክ ሬነር በቀጥታ ያቀረበልን ጥያቄ ምን እንደሆንላችሁ ነው ፍላጎታችሁ? አሜሪካ ምን እንዳደርግላት ትፈልጋለች ብሎ ጠየቀን። እኔም ደህና አሁን እኛ የምንፈልገው ከኤርትራ ጋር ያለውን ችግር እንድትፈታ ነው አልኩት። አላወላወለም፣ ወዲያውኑ እሺ አለ። የአሜሪካ መከላከያ ከንጉሱም ሆነ ከኢህአዲግ መንግስታት ጋር በትብብር ሲሰራ በይፋ በተደረጉ የውል ስምምነቶች ላይ ተመስርቶ ነው። ዐቢይ አህመድ ግን ምን ልሁንላችሁ በማለት የኢትዮጵያን የጸጥታና የደህንነት ተቋማት ወለል አድርገው ለአሜሪካ ከፈቱ። የአሜሪካና የኢትዮጵያ ወታደራዊ ኃይሎች የጋራ ልምምድ ማድረግ ጀመሩ እየተባለም ነፋናና መሰል ያገዛዙ ልሳናት መዘገብ ጀመሩ። በኢትዮጵያና አሜሪካ የጋራ ትብብር ለማካሄድ ከስምምነት የተደረሰው ወታደራዊ ስልጠና ተጀመረ። ኢትዮጵያና አሜሪካ የጋራ ወታደራዊ ልምምድ ማድረግ ጀመሩ። እንዲህ ያለው ወታደራዊ ትብብር የብልጽግና ጫጉላ ሰሞናት ላይ የተከናወነ ነበርና አዲሱን አገዛዝ በኢትዮጵያውያን ላይ ለማደላደል ስትጥር የነበረችው አሜሪካ የደህንነት ተቋማቿንም የአብይ አህመድን ደህንነት እንዲጠብቁ እስከ ማሰማራት ደርሳ እንደነበር ሲገለጽ እንደነበር አይዘነጋም። ሰኔ 16 ሴረኛው የቦምብ ፍንዳታ በመስቀል አደባባይ ከተካሄደ በኋላ ጥቃት አድራሾቹን ለመመርመር ቀድሞ የተጋበዘውም የአሜሪካው የምርመራ ቢሮ ኤፍ ቢ አይ ነበር። የቦምብ ጥቃቱን ተከትሎ ከኢትዮጵያ የወንጀል መርማሪዎች ጋር በመሳተፍ ኤፍቢአይ ስራ መጀመሩን የፌዴራል ፖሊስ ኮሚሽን አስታወቀ። ምን እንርዳ ብለው ጥያቄ ሲያቀርቡ ነው የቆዩት እና ያው አሜሪካኖቹ ያው የተሻለም አቅም ስላላቸው መጀመሪያ እነሱ መጥተው፣ ዛሬ እንግዲህ ወደ ስራ ከእኛ የምርመራ ቡድን ጋር ወደ ስራ ገብተዋል ማለት ነው። እንዲህ ባለ መልኩ ወታደራዊ ትብብሩን ከፍ አድርገውት የነበሩት አሜሪካና ብልጽግና የወዳጅነታቸው ግን ብዙ አልተሻገረም። እንደ አብዛኛው የኢትዮጵያ ልሂቃን መንጋነት የተጠናወታት ትመስል የነበረችው አሜሪካ በመጀመሪያዎቹ ሁለት ዓመታት ተኩል የአዲስ አበባውን አገዛዝ አይንፈስብህ ስትል ቆየች። በትግራይ ክልል የተከፈተውን ጦርነትም የወቅቱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የአፍሪካ ጉዳዮች ኃላፊው ቲቦርናዥ በይፋዊ የትዊተር ገጻቸው እየጻፉ ያበረታቱት ነበር። እንዳምሆኖ አሜሪካ ብዙ አልዘለቀችም። በራሱ ሀገር ሕዝብ ላይ ሲጨክን ሴት ደፋሪ ጦር ማሰማራቱንና ከኤርትራ ማስገባቱን ስታውቅ የደርግ መንግስት የሰብአዊ መብት ጥሷልና ወታደራዊ ድጋፍ አይደረግለትም ብላ ማዕቀብ እንዳወጀችው ሁሉ ብልጽግናንም እንዲሁ አደረገችው አሜሪካ። ውላጇንና ልጇን አብይ አህመድን በጦር ወንጀል ፈጻሚነት ከሳ በጸጥታው ምክር ቤት ደጋግማ አስወገዘች ጂሚ ካርተር መንግስቱ ኃይለማርያም ስልሳ ሚኒስትር ከገደለ በኋላ እንዲህ ላለ አረመናዊ ተግባራት የአሜሪካ መከላከያ ድጋፍ አይኖረውም ብለው እንደከለከሉት ሁሉ ጆ ባይደንም የአብይ አህመድ ወታደሮች ከሻቢያ ብጤዎቻቸው ጋር ሆነው በወገኖቻቸው ላይ በፈጸሙት ወንጀል ተጠያቂ እንዲሆኑ በማለት 14046 የተሰኘ ኤክስኪዩቲቭ ኦርደር መስከረም 7 2014 ዓ.ም አሳለፉ። ይህ ፕሬዚዳንታዊ ትእዛዝ የብልጽግናው አገዛዝ መከላከያ በቀጥታም ሆነ በተዘዋዋሪ የአሜሪካን መሳሪያና ድጋፍ እንዳያገኝ የተመረጡ ግን በስም ያልተጠቀሱ የጦር መሪዎችም ወደ አሜሪካ እንዳይገቡ የሚደነግግ ነው። ከዚያን ጊዜ ወዲህም ብርሃኑ ጁላም ሆኑ አበባው ታደሰ አንድም ቀን ወደ አሜሪካ ምድር ዝር ብለው አያውቁም። ይህ ፕሬዚዳንታዊ ትእዛዝ ባለፈው መስከረም ፕሬዚዳንት ትራምፕ እንዲራዘም አድርገውታል። ላም እሳት ወልዳ እንዳትልሰው ፈጃት እንዳትተወው ልጅ ሆነባት እንዲል ሀበሻ፣ አሜሪካ አብይ አህመድ እንድነሱባት አልፈለገችምና፣ በ2014 ዓ ም ህዳር ላይ ህወሓት ወደ አዲስ አበባ ማጥቃቱን ያቁም ስትል አሳሰበች። ይህንንም ጅቡቲ ባለው ጦራ በኩል ቃሏ ካልተሰማ ወታደራዊ ጣልቃ ገብነት ልትፈጽም እንደምትችል ማስጠንቀቂያ በመስጠት አጀበችው። በወቅቱ የጥምር ዘመቻዎች አዛዥ የነበሩት ሜጀር ጄኔራል ሚካኤል ዛናም ይህንን ተናገሩ።

ጄኔራል ዊልያም ዛናም ከዚያ ንግግራቸው ሰባት ወራት በኋላ በጡረታ ተሰናብቷል። እንዲህ ያለውን ነገር የሚዘነጋ ሰው ብዙ ነው ብለው ያሰቡት የአገዛዙ ባለስልጣናት ግን የአሜሪካው ጄኔራል መጥተው አነጋገሩን፣ አሜሪካ ቀይ ባህር እንድንገባ ፈቀደችና ወደደች ወዘተ የሚል ፕሮፓጋንዳ ላይ ተጠምደው ከርመዋል። በእርግጥ ጀነራል አንደርሰን ጉዞ ያደረጉት ሰሞኑን ወደ ኢትዮጵያ ብቻ አይደለም። የአሜሪካን የአፍሪካን እዝ እንዲመሩ ባለፈው ነሐሴ ከተሾሙ በኋላ በሞሮኮ፣ በቱኒዚያ፣ በካሜሩን፣ በሶማሊያና በሌሎችም አገራት ጉብኝትና ትውውቅ ሲያደርጉ ቆይተዋል። ኢትዮጵያም ከእነዚህ እንደ አንዱ ነበረች። እንዲያም ሆኖ በኢትዮጵያ ውስጥ ያደረጉትን ጉዞ ያህል መንግስታዊ ፕሮፓጋንዳ የተሰራበት አወዛጋቢ ነገር የተፈጠረበትም ያለ አይመስልም። ይህ ሁኔታ በመቋድሾ ወይም በካሜሮን አለያም በሌሎች በጎበኟቸው ሀገራት አልታየም። ይህ በምስሉ ላይ የሚታየው የብርሃኑ ጁላ መስሪያ ቤት የአሜሪካው ጀኔራል የኢትዮጵያን የባህር በር ጥያቄ ደገፉ ብሎ መግለጫ ካወጣ በኋላ ጀኔራሉ መግለጫ ለመስጠት ተገድደዋል። ይህ ብልጽግና ወለድ ፕሮፓጋንዳ የፈጠረውን ክፍተት ያስተዋሉ የሚመስሉት ጀኔራል አንደርሰን ስለ ቀይ ባህር አልተወያየንም ብለው ከማስተባበል ይልቅ ወደ አዲስ አበባ የመጣሁት ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ ከህብረቱ ጋር ለመነጋገር ነው። ደግሞም እኛና ኢትዮጵያ የጋራ የሽብር ስጋት አለብን፣ ስለሱም ለመመካከር ነው አሉ። ይሁን እንጂ መግለጫቸውን የአሜሪካ ኤምባሲ ሲያሰራጭ አንድ ካርታ በምስሉ ላይ አስገባ። ካርታው ከኢትዮጵያ የተወሰኑ ግዛቶች ተቆርሰው ወደ ኤርትራ የተካለሉበት ነው። ከዚያም አንድ ሰዓት ባልሞላ ጊዜ ውስጥ ኤምባሲው ቪዲዮውን ካሰራጨበት ትዊተርና ፌስቡክ ላይ አነሳው። እንዳም ሆኖ ኢትዮፎረም ይህንን ቪዲዮ አስቀርቶታል። ጄኔራሉም የተወያየሁት ስለ ቀይ ባህር ወይም ስለ ወደብ ሳይሆን ስለ ሽብርተኛ ነው ለማለት ደጋግመው ሲናገሩ ይሰማሉ። አዲስ የአፍሪካ ጦር አዛዥ ሆኜ ወደ ኢትዮጵያ በመምጣቴ ደስ ብሎኛል። ወደዚህ የመጣሁበት ጠቅላላ ጉዳይ ኢትዮጵያና እዚህ ያለው የአፍሪካ ሕብረት የጋራ ስጋት ስላለብን ነው። ያ ስጋት ደግሞ ሽብርተኛነት ነው። በቆይታዬ ጠቅላይ ሚኒስትር አብይን አነጋግሬ ያለው ስለ ድንበር ተሻጋሪ ሽብርተኝነትን መክረናል። ወደ ኢትዮጵያ መምጣቴም ለዚሁ የጸረ ሽብር ስራ ወሳኝ ነው። የብልጽግና መከላከያና የሚዲያ ሰራዊት ጄኔራሉ ባልዋሉበት ስማቸውን ሲያነሳ ለማስተባበል የተከሰቱት አንደርሰን አልቀናቸውም። በንግግራቸው መሀል የገባው ካርታ አወዛግቦ ቪዲዮው እንዲወገድ ሆኗል። ቪዲዮውን አሰራጭቶ ያጠፋው የአሜሪካ ኤምባሲም ምክንያትም ሆነ ይቅርታ አላቀረበም። አሜሪካ ግን የብልጽግና መንግስት ቀይ ባህርን ለመያዝ በሚል ሰበብ ጦር መስበቁን እንዲያቆም ደጋግማ ስትናገር ቆይታለች። የውጭ ጉዳይ ኃላፊው ሩቢዮ ተው ብለዋል። ሌላ ዲፕሎማት ወደ አዲስ አበባ ተልከዋል። ጉዳዩን በማስመልከት ተነባቢው ዘኢኮኖሚስት መጽሔት ሃውቱ አቮይድ አፍሪካስ ኔክስት ወር በሚል ርዕስ ባስነበበው ዘገባው እንዲህ ይላል። በ2013 አብይ አህመድ ትግራይ ላይ ውጊያ ሲያካሂዱ አሜሪካ ድጋፍ ነበራት። ከዚያ በተቃረነ ሁኔታ ግን አሁን ተቃውሞ እያሰማች መሆኑ በመነገር ላይ ነው። አበረታች በሆነ መልኩ የአሜሪካ ዲፕሎማቶች ይህንን የአብይን የጦርነት እቅድ እየተቃወሙ ናቸው። ባሳለፍነው መስከረም የዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ አብይ አህመድን አግኝተው በኃይል ወደብ አመጣለሁ ማለቱም ተው ብለዋቸዋል። እንዲህ ያለ ወታደራዊና ዲፕሎማሲያዊ ፖሊሲ በብልጽግና ላይ የምትከተለውን አሜሪካን ነው። እንግዲህ የአገዛዙ ልሳናትና ባለሥልጣናት ወደብ እንድናገኝ ፈቀደች፣ የአሜሪካ ጀኔራል እኛ ጋር መጡ እያሉ ጄኔራሉ አወዛጋቢ መግለጫ እንዲሰጡ ያስገደዷቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።